ልጆችን መምከር ያስፈልጋል፣ መገሰጽ ያስፈልጋል፣ መቅጣትም ያስፈልጋል። መገረፍን በተመለከተ መጽሐፍ ቅዱስ ግልጽ ነው። እኔ ሀሳብ ከምሰጥ፣ ለአንድ ብላችሁ ሕፃንን ከመቅጣት ቸል አትበል ይላል፣ ምሳሌ 23፥13 ሕፃንን ከመቅጣት ቸል አትበል፣ በበትር ብትመታው አይሞትምና፣ በበትር ትመታው አለ። ነፍሱን ግን ትታደጋታለህ። ምኑን ትታደጋለህ? ስጋውን መተህ ነፍሱን ትታደገዋል። ብትመታው አይሞትም። ስለዚህ ያስፈልጋል ማለት ነው። መጽሐፈ ሲራክ ደግሞ የወለጠ ይገርማል። ልጅን አንተ ሕፃኑ ነው የማትመታው ከሆነ ሲያድግ እሱ ይመታሃል። ስለዚህ ከሚመጣ ብትመቶ አይሻልም ቀድሞ ብታስተካክለው። ይሄ ማለት ደግሞ እንዲያው ይሄ በርበሬ ማጠን ምናምን አይጨምርም። አደራችሁን ይሄ ማሰቃየት ምናምን አይጨምርም። ከመጠን ማለፍ የለበትም። በበትር ለመምታት ይላል ምሳሌ 13፡24 በበትር ለመምታት የሚራራ ሰው ልጁን ይጠላል። በጣም ይገርም። ልጁን ለመቅጣት በበትር የሚሳሳ ሰው ልጁን ይጠላል፣ አይወደውም። ልጁን የሚወድ ግን ተግሶ ተግቶ ይገስጸዋል። ቅዱስ ጳውሎስ ደግሞ ወላጆቻችን ለጥቂት ጊዜ ይቀጡን ነበረ፣ እግዚአብሔር ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል ዕብራውያን 12፡10 ስለዚህ ቅጣት ያስፈልጋል ነሰሰሪ በትር ላይ ሊሆን ይችላል። ሌላ አይነት ቅጣቶች ሊሆኑ ይችላሉ። የሆነ ነገር መከልከል ሊሆን ይችላል። የሆነ ነገር መፍቀድ ሊሆን ይችላል። ግን ዞሮ ዞሮ ቅጣት ያስፈልጋል፣ ያስፈልግ ያስፈልጋል። ግን ቻይልድ አቢዩዝ የሚባለው ነገር ይሄ እሱንም አይደለም። ምን ይላል? ተስፋ ገና ሳለች ልጅህን ገስጽ መሞቱን ግን አትፈልግ ይላል። ምኑን አትፈልግ? ስለዚህ ልጅ ላይ መጨከን አያስፈልግም። ምሳሌ 19 18 ላይ ነው። ስለዚህ ቅጣት፣ ተግሳጽ፣ ምክር በደምብ ያስፈልጋል። በነገርናቸው ቁጥር የህይወት ፕሪንሲፕሎቻቸውን እያስተካከሉ እየተቀረጹ መሄዱ ናቸው። ሌላ ጊዜ ኖረው እንደማያውቁ አትርሱት። የመጀመሪያ ወላጆቻቸው እኛ ነን። የመጀመሪያ ኑሯቸው ይሄ ነው። ስለዚህ መንገር ይሰማሉ። ልጆች ከሌላ ጩኸት ምናምን በላይ እንደ ትልቅ ሰው አንዳንዴ እንደ ሕፃን ልናጫውት ምናምን አንዳንድ ነገር እንደዚ አይደሉም። ያሁን ልጆች ደግሞ ከኛ በጣም ፈጥነዋል እንደምታውቁት ይሄ ቤቢቶክ የሚባለውን ነገር አይወዱም። እውነተኛ ገጠመኝ ልንገራችሁ። አንዲት እናት ትዝ ካላችሁ ድሮ ህፃን ሆነን ሲጠራን የኔ ቆንጆ ምናምን ብሎ ሰው አፉን እንደ እንትን አድርጎ የሚያወራው ነገር እንደዛ ብለው ሲጠሯት ልጅቷ ሴትዮዋ ምን ሆና ነው አለች እና ሌላ አለም ላይ ያለ ነው ነው መረዳት አለባቸው። ዘመኑ ተቀይሯል። ግን በሚገባቸው ቋንቋ ወርደን ለእግዚአብሔር ሲሆን ኮንሲደሬትነስ ይባላል ወርዶ እንደሚነግረን በቃሉ ቀስ አድርጎ ማስረዳት ያስፈልጋል። ልጆችህን አስተምረህ ጥሩ እንዲሆኑ ልታደርግ ትችል ለነፍሳቸው ግን ካልተጨነቅ እንዳሳደግካቸው አይቆጠርም። እንዲያውም አንድ ልጅ ነፍሱ ከተበላሸ፣ መንፈሳዊ ህይወቱ ከተበላሸ፣ ከእግዚአብሔር ጋር ከተጣላ ለፍተህ ያስተማርከው ልጅ ህይወቱ ተበላሽቶ ከነፍሱ አልፎ ስጋውንም ሊያበላሽ ይችላል ይችላል። ብዙ የተደከመባቸው ብዙ ወጪ የወጣባቸው ጥሩ ትምህርት የተማሩ ጥሩ ስራ የተሰጣቸው ብዙ ሀብት ንብረት የወረሱ ልጆች ራሳቸውን በማይሆን ነገር አቃጥለው ሰውነታቸውን አፍርሰው ጥለው ከእናት ከአባቶቻቸው ቀድሞ የሞቱ አሉ። ለምንድን ነው ሰው የሚደክመው? ነፍስ ላይ ሳይሆን ምን ላይ ስለሆነ ነው? ስጋው ላይ ነው። ነፍሱን አቀጭጨ ስጋውን ብታወፍረው ነገ እሱ ነው የሚከሰው። አልፎ ተርፎ በሲኦል ሁሉ ይከሳሉ ይላል ቅዱስ ዮሐንስ አፈወርቅ። ቢኮነኑ ወላጆቻቸውን ነው የሚከሱት? መንገድ አላሳየኝም አላሳየችኝ ብለው ይከሳሉ። እንደዚህ ከመሆን ይሰውረን እግዚአብሔር። አንዳንድ ሰውን እየጠጣ እሱ አልኮል እየጠጣ ልጆችን ይሄን ትልቅ ሰው ነው የሚጠጣ እሺ ይለዋል ማለት ነው። ያ ልጅ የሚፈልገው መቼ ነው ትልቅ ሰው ሆኜ ይሄንን የምጠጣውን ሀያ አራት ሰዓት ምኞቴ ነው ከፍ እንዳለ ምክንያቱም በልጅነቱ ስለተሸነፈበት ስለተከለከለ አድጎ ያን መጠጣት ነው አላማ የሚሆኑ ሰው ያየውን ነው የሚያደርገው፣ ያየውን ያደርጋል ሲማታ ካየ አባቱን እናቱን እየገረፈ ካየ ልጁ ምን ያደርጋል? ይገርፋል። ሲሰርቅ ካየው ይሰርቃል። ሲያማ ካየው ያማል። ሲሰግድ ካየውም ይሰግዳል። ልጆች እናት አባታቸው እንደሚያደርጉት ነው የሚያደርጉት። ስለዚህ ልጆች ከቃል ይልቅ ምንን ይማራሉ? ተግባርን ይማራሉ። በቃል ብዙ ከሚመክራቸው ይልቅ የሚያሳያቸውን ሰው ይከተላል ህጻናት በጣም በጣም እና እነሱ ጋር ደግሞ በጣም የጠነከረ ነው ህፃናት ካልክ እነሱ ሲጀመር እስከ 18 ወር ድረስ በእኛ ድማህ እንለዋለን ይሄ ራስ ቀ ይሄ በርላቸው ተከፍቷል አይዘጋም አይዘጋም ምናልባት እሱ ለብቻው ማውራት ይቻላል እንጂ በእኛ ሻራ ምናምን የሚባሉ ነገሮች አሉ እርግብግቢት ይሄ ማለት ምንድነው እዚህ ጋር ህፃን ሲወለድ ራሱ እግዚአብሔር በተፈጥሮ የአልማዝ ቅርጽ ያለው አራት ማዕዘን ያደርግበታል። እዚ ጋ ያለው አንድ ህፃን አለው። ከዛ እዚህ ጋ ደግሞ ትሪያንግል አለ፣ ሶስት ማዕዘን። እዚች ጋ እታች ላይ ደግሞ ትሪያንግሎቹ ኮድ ናቸው። ከዚህ እንድዚህ ይላል፣ ከታች ያለው እንደዚህ ይገጥማል። መሀል ላይ ምን አለ? የጀርባ አጥንት አለ። እዚህ ጋ ሶስት ነው። ይሄ ቶሎ ነው የሚዘጋው። ይሄ ግን ትንሽ እስከ 18 ወር ድረስ አባዬ ማዬ ምናምን እስኪሉ ድረስ ይቆያል። ለዚህ ነው ህፃናት አሁን ለምሳሌ ፍግግ ይስቃሉ፣ ፈገግ ይላሉ፣ በድንገት እንትን ይላሉ። ለእኛ ባዶ ነው እና ምን ይባላል? ኦ ማርያም አጫወተችው፣ መልአኩ መጣ ይባላል። ትክክል ነው። ምክንያቱም ንጹ ናቸው፣ በጣም ንጹ ናቸው። ይሄ ራሱን ችሎ አንድ የህፃናት ፕሮግራም ማውጣት ይቻላል። ለምሳሌ ብዙ ኦቲስቲክ ህፃናት እየተወለዱ ነው፣ ብዙ ጉዳዮች እየመጡ ነው። በጣም ጨምሯል። ነገሩ ምንድን ነው? ይሄ ነገር ያስፈልጋልና በጣም በተሻለ ሀቅም እስከ 18 ወር ለልጅ ሞባይል መስጠት አያስፈልግ እጅግ አደገኛ ነገር ነው። እጅግ አደ እነ ፖርታል ናቸው። ኢቭልም ሊገባ ይችላል። ቅዱሱም እንደ አንቴና ነው እና የፎንታሌው እዚ ጋ ያለው አራት ነው። የእሳትን የውሃን የመሬትንና የነፋስን ኃይል የያዘ ነው። እዚ ጋ ያለው ሶስት ማዕዘን ነው የልብን የቃልን የስትንፋስን ስለዚህ እነዚህ የሚዘጉበት ጊዜ አለ። እስኪዘጉ ድረስ ህፃናት መንፈስ ሊያዩ ይችላሉ፣ መልአክ ሊያዩ ይችላሉ፣ ቅዱስ ነገር ሊያዩ ይችላሉ። አዘሴም ታይም ይህልም ሊመጣ ይችላል። ስለዚህ በጣም ይሄ ኃይልን ጠብቀህ ልጅህን ካሳደግከው በጣም ከብዙ መንፈስ የተጠበቀ መልካም ነገር አስገብቶ ከመዘጋቱ በፊት ልጅ ውስጥ ቅዱስ ነገር ማስገባት በትክክል በትክክል ትችላለህ። ለዛ ነው ብዙ በቃ ወላጅ ይሄ ግንዛቤ ስለሌለው በአጠቃላይ ልጆቹ እየጠፉ እየጠፉ እየጠፉ መጥተዋል፣ እንጂ ከባድ ኃይል ነው ይሄ። አንቴና ንጹህ ናቸው። እዚህ ነው እንደ ህፃናት ካልሆናችሁ እንኳን አትገቡም መንግሥተ ሰማያት። ኢቨን ለምሳሌ በክርስትናው እምነት በስርዓተ ቁርባን ህፃናት ይቀድማሉ። ለምን ይቀድማሉ? እንደ መላእክት ናቸው። ካስተዋዮች ሰውረ ለህፃናት ስለገለጽክላቸው አባቴ አመሰገና። በጣም ትልቅ ቦታ ይሄና፣ ይሄ ትልቅ የኃይል ማህደር ነው። ስለዚህ እነዚህ ሁሉ ለሰው የተሰጡ እግዚአብሔር በተፈጥሮ ለእኛ የሰጠን ነው። ሶስት ነገሮች ለልጆቻችን ወሳኝ ናቸው ለማሳደግ። ሶስት ነገሮች ምንና ምን? አርአያ ከመሆናችን ባሻገር የመጀመሪያው ፍቅር ያስፈልጋቸዋል። ልጆቻችሁን ትወዳላችሁ ብዬ ብጠይቃችሁ፣ አዎ ነው የምትሉኝ። አትወዱም። ውሸት ውሸት ነው፣ አትወዷቸውም። እረኔ ይወዳቸዋል፣ እንዲሁ በቃ ስፍስፍ ስፍስፍ ነው የሚለኝ። በቃ ትምህርት ቤት ደርሶ እስከሚመጡ ድረስ የሚል ሰው ይኖራል። አቤት ፍቅር! አይደለም። ምን ያህል ላይ ምሯቸው፣ ጠንቅቃቸዋል። ልብስ መግዛት፣ ምግብ መቀያየር፣ እንዲሁ ጫማ ምናምን፣ ይሄን ነው ፍቅር የምትሉት? አይደለም። ለነፍሳቸው ታስባላችሁ ይሄ ልጄ ገሃነም ይሆን የሚወርደው ወይስ መንግስተ ሰማያት ይገባ ይሆን? አምላኬ፣ ከኔ የተወለደው ልጄ አንተን አገልግሎ የሚድን ነው ወይስ አለማዊ ሆኖ የጠፋብኝ ይሆን? በዚህ የሚጨነቅ አባት፣ በዚህ የምትጨነቅ እናት አለች። ፍቅር ማለት ይሄ ነው። ሐዋርያው ቅዱስ ጳውሎስም ወላጆች ልጆቻችሁን በተግሳጽ አሳድጉ ነው ያለ፣ በኋላ እንዳያዝኑባችሁ ይላል። በኋላ ሲኦል ቢገቡ እናቴ እኮ ናት አባቴ እኮ ነው ብለው ማዘናቸው አይቀርም ይላል ከአካላችሁ የተከፈሉ ልጆቻችሁ ገሃነም ቢወርዱ ትወዳላችሁ የዲያብሎስ ባሪያ ቢሆኑ ትወዳላችሁ አትወዱም ካልወደዳችሁ ከልብሳቸው በላይ ከምግባቸው በላይ ለነፍሳቸው አስቡላቸው ፍቅር ማለት ይሄ ነው ለልጁ ዘላለማዊ ህይወት ማሰብ ነው ፍቅር ማለት ስለዚህ የመጀመሪያው ፍቅር ነው እናትና አባት መፋቀር ለልጁ ይጠቅማል እናትና አባት ልጃቸውን መውደድ ለልጁ ይጠቅማል ስለዚህ ልጁን የሚጠቅሙት በነፍሳዊ በኩል መውደድ ሲጀምሩ ነው ይህማን ግዴታ ነው። ስለሚያስጨንቃችሁም ታደርጉታላችሁ። ይጮሀልማ አምቶ እያለ ያለቅሳል። እንዳያለቅስ ስትሉ ብቻ ሻንጣ መግዛት፣ እንዳያለቅስቱ ልደት ማክበር፣ ልደት እያላችሁ ስንት ወይ ታወጣላችሁ። ለነፍሱ ግን አንድ ነገር እንኳ አትገዙለትም። መጽሐፍ ቅዱስ ገዝታችሁ እንኳ እስኪንከየው ያንተ ነው ብላችሁ ሰጥታችኋል? የለም የለም፣ ብዙዎቻችን ከዚህ ነፃ ነን። ስለዚህ ስለዚህ በቤተ ክርስቲያናችን ልጅ ማሳደግ የመጀመሪያው ፍቅርን አርአያነቱ ባሻገር ፍቅርን ማሳየት ለልጁ ሁለተኛው ምክር ምክር ነው። በጣም ሁሌ ህፃናት ቢሆኑ እንኳ መምከር፣ በልጅነታችን የምንሰማው እስከ ትልቅነታችን ያገለግላል። ይገርማቸዋል። በህፃንነቱ ከእናት ከአባቱ የሰማ ልጅ ጎበዝ ነው የሚሆኑት። በኋላ እናቴ እንዲህ ብላኝ ነበር ብትሞቱ፣ እንኳ አይረሳም። ስለዚህ በህፃንነቱ ጆሮ ላይ ሹክ በሉ። በተለይ እናት ሹክ፣ ልጄ እንዳትደባደብ፣ እንደዚህ እንዳትሆን፣ እንደዚህ እንዳትሆን፣ እንደዚህ ቀላል ምክር ነው። ይሄ ምክር ነው። ሶስተኛው በትር ነው። በትር ያስፈልጋል። ፍቅር ታሳያላችሁ፣ ምክር ትመክራላችሁ፣ ትቆናጠጣላችሁ። ያለ ቁንጥጫ ህፃን ይስተካከላል ብላችሁ ካሰባችሁ የልጆች መብት የሚለው የአሜሪካ እብደት በእናንተ ውስጥም ገብተዋል ማለት ነው። የልጆች መብት ይላሉ። ልጅ አሁን እሳት ቢነካ ዝም ልትሉ ነው? መብቱ ነው ብላችሁ ሮጣችሁ አይደለ እንደምትይዙት? ለምን መብቱ አይደለ ተውት፣ እስኪ ንካ። ገደል ሊሄድ እየሄደ ዝም ልትሉ ነው? እዚህ አካባቢ ገደል የለም እንጂ ቢላ ይዞ አይኑን ላውጣ ቢል አሁን ዝም ልትሉ ነው መብት ነው ብላችሁ ትይዛላችሁ አይደል በነፍሱም እንደዛ ነው የልጆች መብት ማለት እኮ አንተ ቤተ ክርስቲያን ስትሄድ አብሮህ እንዳይመጣ መከልከያ እኮ ነው ለጸሎት ስትቆም አብሮህ እንዳይቆም መከልከያ ስትጾም እንዳይጾም መከልከያ እኮ ነው ለምን መብቴ ነው አልጾምም ማለት ይችላል መብቴ ነው ይበርደኛል ቤተክርስቲያን አልመጣም ማለት ይችላል መብቴ ነው ይደክመኛል ማለት ይችላል አያችሁ ለልጅ ማን ነው መብት የሰጠው? በወላጆቹ ነው የሚኖረው። አየ ስለዚህ ምን ያስፈልጋል ማለት ነው? ማፍቀር፣ መምከር፣ በበትር ይሄ እንደሚገባው የጥላቻ በትር አይደለም የፍቅር ነው የፍቅር ነው እና ልጆች አስተዳደግ እስከዚህ ድረስ መምራት አለበት። ትልቁ ግን አራያ ሆኖ ማሳየት ከዛ ጸሎት በጣም አርአያ መሆን ነው እና ለልጆቻችን ከምንነግራቸው በላይ ለእግዚአብሔር ስለ እነሱ መንገር የበለጠ ውጤታማ ያደርገናል ማለት ነው ስለዚህ ስትጸልዩ ስለ ልጆቻችሁ ጸል ያላችሁ ክፉ አመላቸውን እንዲተዉ ይሄ የሚያጨቃጨቃቸው የሚያነጫነጫቸው እንዲለቅ ስለዚህ በክፉ መንፈስ የተበረዙ ልጆች እንዳናሳድግ መጠንቀቅ ወንበዴ ማሳደግ ሌባ አጨበርባሪ ቀጣፊ ማሳደግ ለሀገር አውሬ መትከል ነው ስለዚህ ሀገር የሚመራው በትዳር እና ልጅ ስታሳድጉ መከራ አስለምዷቸው። ለምሳሌ ምን ማድረግ ነው? አርብ ማታ ልጆች የዛሬ ራታችሁ ለድሆች ስለሚሰጥ ጦማችሁ ነው የምታድሩ ብሎ ያንን ልጆች ራሳቸው እንዲመጸውቱ ማድረግ። አንዳንድ ቀን ከወር አንድ ቀን ለምሳሌ የመድኃኔዓለም ዕለት ሊሆን ይችላል። በእግር የመጓዝ በባዶ እግር ጫማ አልባ የመጓዝ ቀን ብሎ ቤተሰቡ ሊወስን ይችላል። እንደዚ አድርጎ ልጆችን ማሳደግ ርሃብ ማስለመድ መኪና ቢኖራችሁ እንኳን አንዳንድ ጊዜ ልጆችን በግርማ ትምህርት ቤት መውሰድ ጥሩ ነው። ረሃብ ይልመዱ፣ ፀሐይ ይምታቸው። የክርስቶስን መከራ ስመቸ ሊቀምሱለት ነው? መስቀሉንስ መቼ ይሸከማሉ? ስለዚህ መከራ እንድንለምድ። አሁን እኮ ጭንቅ ጭንቅ ጭንቅ ጭንቅ ጭንቅ ማለት መከራ ይንካኝ ማለት ነው። ጅል ክርስቲያን ማለት ምንድን ነው ሲባል መከራ ይንካኝ የሚል፣ መከራ ይንካኝ የሚል ሰው መስቀል ይቅርብኝ ማለት ነው። እንግዲህ አንዳንድ ልጆች የወላጆች ያላለቀ እቅድ ማስፈጸሚያ ይሆናሉ አለን አሁን ወላጆች ሆነን ልጆቻችን ላይ የእኛን ምኞ በልጆቻችን የምንፈጽም አለን። ይህ ችግር ነው። እኔ እንዲህ ነበር መሆን የምፈልገው ሳይሳካ ቀረ፣ በልጄ ግን አሳካዋለሁ ብለው ልጆቻቸው ላይ የሚያሳኳሉ ጥሩ ነገርም ግን መጥፎም ነገርም አለ። እና በልጆቻቸው ኃጢአት የሚሰሩዋል ልጆቻቸውን ተጠቅም። ለምሳሌ አሁን ዘመናዊ አስተዳደግ እንደ ድሮ መቅጣት፣ ዱላ ምናምን ቀርቷል። ትክክል ነው፣ አያስፈልግም። ይሄ በተለይ አላስፈላጊ ዱላ መቅረት አለበት። ግን ደግሞ ዝም ብሎ ማመስገን የሌሊጅ ጎበዙ ጎበዟ ምናምን የሚለው በአንድ ወቅት እንደ ፋሽን፣ እንደ ዘመናዊነት፣ እንደ ጥሩ ይታይ ነበረ። ሁለት መገላገል ያሉብን በሽታዎች አንደኛ ያላግባብ እንትን መጠን የሌለው ማሳነፊያ ወይም ምን ነው ቀሆ ነው ነው አውቀሽ ነው የታውቀ ሆኖ ነው ይሄ በጣም መጣ ሆ ጸያፍካል አይባልም። ሊያውቁትም ይችላሉ። ባያውቁትም ግን አታውቀውም አይባልም። አንድ ሰው በዚያ መጠን አይባልም። ደግሞ ውይ አንተ ያልከው ትክክል ነው፣ ውይ ጎበዝ ጎበዝ የሚለው ይሄ ልክ የሌለው ምስጋና፣ ልክ የሌለው ወቀሳን በጣም ስተት፣ የተመጠነ ምስጋና አሁን ሳይንስ ሁሉ አሁን በአውሮፓ በአሜሪካ ራሱ ድሮ ምስጋና ብቻ ነበር፣ አሁን በዘመናዊ መንገድ አሁን ይሄ ያልተመጠነ ምስጋና በጣም አደገኛ አጥፊ መሆኑ ልክ እንደ እንደ ወቀሳው እንደ ዱላው እኩል ጎጂ መሆኑ የተረጋገጠ ነው በሳይንስ ጭም። ስለዚህ አንድ ሰው ማበረታታትና ማንቃት አለበት። ማይበረታታ መልካም ቃል የማትናገሩት ልጅ ጥሩ ልጅ መሆን አይችልም። ይሄ ማወቅ አለባቸው። መስደብ ያላሰለ ነገር ማቆም አለባቸው። ተመጣጣይ ደግሞ ደሞ በትክክለኛው ጥፋቱን የሚያሳይ ቁጭ በል ቁጭ በል ልንገርሽ ይሄ አጥፍታል እንደዚህ ማድረግ የለብም ብሎ ደግሞ ጥፋቱን እንዲረዳው አድርጎ ጥፋቱን መንገርና መውቀስ ደሞ ተገቢ። ዝም ብሎ በደምሳሳው መውቀስ አደገኛ ነው። በደምሳሳው ማመስገን በጣም አደገኛ ነው። ስለዚህ ወላጆች እነዚህን የቃላት አጠቃቀም መቼ ማመስገን እንዳለብን መቼ ማበረታታት እንዳለብን መቼ መሸለም እንዳለብን፣ ቀድሞ ሊቀልቃ ያነሱት በጣም ከባድ ነገር አለ። ስጦታ ለምሳሌ በአሁኑ ዘመን ስጦታ የሆነ ነገር ስጦታ፣ ግን ትክክለኛ አሁን በሳይኮሎጂ የፔዳጎጂ ነገሮች ሞቲቬሽን ነው የሚሉት፣ ማነቃቃት ነው። ልጆቹን ለተሻለ ውጤት እንዲበቁ ለማነቃቃት ከሆነ ሞቲቬሽን በትልቅ ስጦታ ውጤታማ አይሆንም። አሁን አንዳንዱ ወላጅ ለልጁ ወርቅ ያስራል። አንተ ወርቅ ካሰርክለት በኋላ ሲያገባ ወርቅ ቢያስርለት አይገባውም አይገባውም። እራሱ ይሄማ ልጅ ሳለው አባቴ እናቴ ያረገለችለት ትርጉም የለው እና ስጦታ መጥ ነው። አንድ አንድ ትንሽ ነገር ልትሆን ትችላለች፣ ያኮ ልትሆን ትችላለች፣ ቃናት ሊሆን ይችላል። ትልቅ ነገር ማድረግ ልጆችን አይጠቅማቸውም፣ ያበላሻቸው መጠንቀቅ አለባቸው። ውድ ልብስ መግዛት፣ ውድ ጫማ መግዛት እንዲያረጋለው ማለት ጥቂት ነገር እዚህ ምሳሌ ጉዞ ሊሆን ይችላል። አሁን አሁን ወላጅ ሀብታም ሲሆን ዱባይ ወስደሃለው አሜሪካ ውስጥ ያለው አለ ይወስዳል፣ ምናምን። ግን በአብዛኛው በዚህ መንገድ ያደጉ ልጆች ተበላሽተዋል። ኢትዮጵያ ውስጥ ራሱ አዲስ አበባ ያሉ በየጊዜ ውጭ ሀገር ይወሰዱ። አይጠቅም ማለት አይደለም፣ ግን እንደዛ አይደለም። ልጅ የሚታደግ እንደዛ አይደለም። ማበረታቻ ያስፈልጋል፣ ግን ከትንሽ ጀምሮ በጥንቃቄ እያደገች የምትሄድ የእናንተንም ኑሮ የማያናጋ ልጁንም። ትልቅ ነገር ካስለመዳችሁ በኋላ ትንሽ በትንሽ ነገር ማመስገን ያቆማል፣ አይረካም ራሱ ፍለጉት ወይ፣ ያበላሸዋል፣ ፐርሰናሊቲውን ይገለዋል። እና ስጦታ አሁን የበርዝደ የምናምን ይሄ ውድድሩን ምናምኑን አቁሙት፣ በእውነቱ በዚህ የሚደረገው ያው እኛ ድሮ ጥምቀት እስኪደርስ መከራ አይተን ነበረ። የጥምቀት አዲስ ጥብቆ ይገዛል። አሁን ሌላ ነው። ሽ አይደለም፣ ትምህርት ቤትም የሚያስገደ እና አስፈላጊው አይደረግ እያልኩ አይደለም። በጭቆና በዚህ በምና ማለት ያለ ስጦታ ሥርዓት አለው መንገድ አለው ከልጆቹ ጠባይና አስተዳደጋ ከፍተኛ ተጽዕኖ ያለ ስለሆነ እንደ ሊቀ ሊቃውንት ምሳሌ ስላነሱት እሱም በጥንቃቄ እንድታደርጉ